ከዛ ያው አብረን የምናጠናበት መናፈሻ አለ ታቂዋለሽ። ብዙ ጊዜ እዛ ተቀምጠሽ አይሽ ነው። በጣም ረጋ ያልሽሽ ነበር እንደሌሎቹ ልጆች አትቅለበለ እና በጣም ነበር የምጠነቀቀው እንደሌሎቹ ሰዎች ወይም እንደ ሌሎች ሴቶች ልደፍርሽ አልፈለጉ። አንድ ቀን መጥቼ እንዴት ሰላም እንዳልኩሽ ትዝ ይለኛል። እንዴት ወደኋላ እንደመለስከኝ? እሺ። ከዛ ከዛማ አንድ ቀን የካልኩለስ ፕሮብለም ሶልቭ ለማድረግ ጨንቆሽ ከብዶሽ ነበር መሰለኝ። እሱን ጥያቄ ይዘሽ የተቀመጥኩበት ድረስ መጥተሽ አናገርሽኝ። እኔና ካልኩለስ ያለንን ቁርኝት እንዴት እንዳወቅሽ አለው መለው የዩኒቨርሲቲ ተማሪ ሰቃይ መሆንን እንደሚያውቅ ረስተሆነ። ስለዚህ ያለ አንተ ቀላል እንደሚሆን መገመት የካልኩለስን ያህል አይከብደኝ ካልሽ። እሺ፣ ከዛ ማውራት ጀምር። ከዛ ሜዲካል እንደምታጠና ነገርከኝ። እኔም እየወደድኩሽ መጣው። ትዝ ይለኛል። እንዳውም አንዴ ክላስ እየቀጣው አንቺ ያለሽበት ቦታ እየመጣው ላይብራሪ ቁጭ ምልበት ጊዜ ትዝ ይለኛል። ከዛ ሮቤል መጣና ቦንቡን አፈነዳ። በጣም እንደሚወድሽና አንቺን ካላገኘ ትምህርቱን መከታተል እንደማይችል ነገረኝ። ምንም ማለት አልቻልኩም። ድፍረት ስላጣ አንቺን እንዳናግርለት ጠየቀኝ። ከዛ እኔም የእኔን ፍቅር ሳይሆን የእሱን ፍቅር ተሸክሜ አንቺ አጠገብ መጣሁ። ልቤ ውስጥ ያለሽውን አንቺን ለሌላ ሰው አሳልፌ የሰጠሁ ስሜቴን መሸከም አቃተኝ። ለብቻዬ አንድ ጥጌ እጄ አንቺን እያሰብኩን ስቅስቅ እያለቀስኩ ፍቅርሽ የሚወጣ ይመስል ነበር። የሚገርምሽ ከብዙ ችግርና መከራ በኋላ ነው ልቤ አሳልፎ ለሱ የሰጠሽ። ሌላው ይቀርና ላይብራሪ እንኳን ስትቀመጭ መጥቼ ፊት ለፊት ቁጭ ብላ ሆምወርክ ሲሰጥሽ የሆምወርኩ እንዲሁ አጣርቼ ምን እንደሆነ ቼክ አድርጌ መጥቼ ደግሽ። ብቻ ሌት ተቀል ያንቺን ጥሩ ነበር ማሰብ፣ ያንቺን ሰክሰስ ነበር ማሰብ። ግን ከሁሉም በላይ የሚያንገበግበኝ ነገር ለራሴ መቆም ያለመቻሌ አንድ አለችኝ የምላትን ፍቅሬን አሳልፌ መስጠት ነበር። በጣም አስናለሁ ሰላምዬ፣ ይሄ ሁሉ ነገር ያለፈ ታሪክ ነው። አንቺን በምንም አይነት ተአምር ባዘር ሊያረግሽ አይገባም። አሁን ካለው ሁኔታ ጋር ክሩቤን ላይ ያገናኘ የፈለገው የራሱ አሳምሽን ነው። እኔ ግን ካስቀየምኩሽ አንድ ነገር ልነግርሽ ፈልጌ ነበር። ምን ነው ሉሌ? ሰላም እንዴት እንደምጀምርልሽ አላውቅም፣ ግን አሁን የምነግርሽ ነገር ትንሽ ውጣ ያለ ሊሆን ይችላል። ምን ነው ሉሌ? የሰማ መጥፎ ዜና አለ ስለእናት ስለ ግሪን ካርድሽ ነው። ምን ልሽ ም ግሪን ካርዱን ለአቶ ጉልማ መመለስ ሳይኖርብን አይቀርም። ለምን? አየሽ የመጣበት መንገድ በጣም ውስብስብ ስለሆነ ምን ማለት ነው ሉል? ግራ እያጋባህኝ እኮ ነው። ባለፈው ካሌብ ተቀብሎት መስሎኝ አመጣልኝ። እኔም እንደዛ መስሎኝ ነበር። እውነቱ ግን ሌላ ነው። ልውሌ ምን እያልከኝ ነው? ሳሙሬ ይሄ ግሪን ካርድ ምን ያህል ለአንቺ እህት ኢምፖርታንት መሆኑን አውቃል ግን ነገር መስመር ባለው መልኩ ቢፈጽም ያንቺንም ህይወት ቀላል ያደርገዋል ብዬ አምናለሁ አለ ሉሌ። እና ምን እያልከኝ ነው አሁን? መልሰን ለጉሉም አነስተው እያልከኝ ነው? አዎ ሳሙ፣ እርግዝ መሆንሽ እንደማ ረፍት ማድረግ አለብሽ። በዛ ላይ ሙሽራ። በዛ ላይ ኩርቤን አለ ትናንት ደውሎ ነበር፣ ብሎ ብሎ አይ ቲንክ ስራ መሰለችኝ። ትናንት የስራ ኢንተርቪው ነበር። ግን ሳይቀበሉኝ የሚቀራው ምስል ነው። አዎ ከፍያው ላይ የተደራደርንበት ነው ያለነው። እንደውም የሚገርምሽ አውቄ ከቺካጎ ነው ሙቭ አድርግ የሚመጣው ብያልኳቸው የሪሎኬሽን ቦነስ እንዲሰጡኝ አውቄ ቀውጤ ያደረኩት ወይ ደስ ሲል አጠገብ የልቱና ታዲያ፣ እሷ በዛውም ከሄለን ጋር ለሚኖረን ፊውቸር ትልቅ ሚና ይጫወታል። አጥልየ ዋናው ሙቭ የምታደርግበት ምክንያት የሄለን ጉዳይ ከሆነ ደግመህ ብታስብበት ደስ ይለኛል። ለምን? አይ አይ የእሷ ስሜት ምን እንደሆነ ሳታቅ ደሷ ብለን መባርገ በኋላ እንዳትጎዳ ብዬ ነው። ልል የእሷን ስሜት ማ ነገርሽ እና በግልጽ ጠይቃትሽ ብላለች። ምን ጥያቄ ያስፈልገዋል? ይሄ ደግሞ የሴት ልጅ ጸባይ ነው። ደግሞ አበሻ መሆኑን ረሳሽ እንዴ? ደግሞ ገደር ደር ባህላችን ነው። አየ አጥብዬ ከቦይፍሬንዷ ጋር የነበራት ሪሌሽንሽፕ ትንሽ ኮምፕሊኬትድ ስለሆነ ያንን ኮምፕሊትሊ ብሮክ አፕ ማድረጉ ማረጋገጥ አለብህ። እንደኔ እንደኔ አብራችሁ ብትሆኑ ደስ ይለኛል። ጥሩ ልጅ ናቸው፣ ግን የሁለታችሁን ፍላጎት ሆኖ ቢጀመር ነው የምመርጥ። ይልይ ደግሞ እሷ በጣም ፈልጋለች። ቆያ፣ እንቺ ከኩሩቤል ጋር ስትጀመሪ ማን ነበር እንደ ሻ ያልሽ? ማን? እኔ ሁለት ወር ተመላልሶ ነው ያገኘ። ታዲያስ ምን አሉ? ቆይሽ፣ በሁለት ወር ስንት ጊዜ ተገናኛችሁ? ኦልሞስት በየቀኑ ነበር ስራ ቦታ የሚመጣ። ለምን እንዴት ነው ካሌብ ይህንን ግሪን ካርድ ያመጣው? ምንድን ነው የተፈጠረው? አየሽ፣ ኩልማ ፈቅዱ አልሰጠውም፣ ሰዎች አስልኮ ቤቱን አስበርብሮ ነው ያመጣው። ምን ይሄን ሁሉ ካሌብ ፈጽሞ? ይሄን አደርግ? ተይ ተይ ተይ። እና ምን ልታደርጊ ነው? ተውዬ። ኖ ኖ ኖ፣ በፍጹም ሳምሬ፣ እንደሱ አይደረግም። አስቀምጪው፣ ፍጹም ይሄንን ጉዳይ ከእሱ ጋር ማንሳትም መወያየትም አያስፈልግም። እኔ ራሴ እንደጀመርኩ ጨርሰዋለሁ። አንተ እንዴት አወቅክ? አቶ ጉልማን አግኝቼው ነበር። ዋሽ ተወስ እንደሆን አልዋሽ ካሌብም አምኖልኛል። አሁን ዋናው ቁም ነገሩ ሰውየውን ወደ እልህ ከማስገባት በሰላም መጨረሱ ለአንቺም ወደፊት ስታተሱ የሚጠቅመው ያ ይመስለኛል። ስታሁ ምን አይነት ጣጣ ነው በፈጣሪ። ስለዚህ ግሪን ካርዱን ብንመልስለት ጥሩ ነው ብዬ አምናለሁ። ስለዚህ ቢያንስ ስልሳ ቀን አግኝተሻል ማለት ነው አይደል? ቆይ ታዲያ እኔ በአንድ ባንድ እራትና በአንድ ንቅፍ አበባ እንዴት ብዬ ነው? እሺ እንዳሰኛት የምትፈልጊ ንገሪኝ እስቲ። እሱስ ልክ ነህ። በዛ ላይ የሴት ልብ ለማሸነፍ ልዩ ትዕግስት እንደሚያስፈልግ ብዙ ጥናት ብቻ ያሳያል። ቆይ ግን አንተ በቁሳቁስ ሴት ልጅ ማሸነፍ ይቻላል ብለህ ታስባለህ? ኖ ኖ ኖ ልጅ እንደዛ ማለት አይደለም። ዋናው እኮ የውቀው ባህሪ ሳይሆን ከእቃው ጀርባ ያለው ተነሳሽነት እኮ ነው ፍቅሩን የሚያመጣው። አሁን ለምሳሌ ቆይ አንድ ትንሽ የአበባ ገዝቼ ሲ ቆይ አበባው ውድ ስለሆነ አይደል ለምትወደኝ አበባውን ለመግዛት ማሰቤ ጊዜው መግዛቴ ከዛ ደግሞ ካስቤ ያንን ለማድረስ ያለችበት ድረስ ቦታ መሄዴ የተነሳውበትን የፍቅር ዓላማ በቃ ምንም ማቆም ያሰምርልኝ። እሱስ ልክ ነህ ኪሮ። ትንሽ ምስጦታ እንኳን ይዞልኝ ሲመጣ እንዴት ደስ ይለኝ እንደነበረ ልነግራችን ዋናው ሀሳቡ ነው።

ልዩ ይህንን ግሪን ካርድ በእጃችን ለማስገባት ስንት ወራት እንደፈጀብን ታውቃለህ? አይ ኖው ግን ለአንቺ የተሻለ የሚሆነው ይሄ ነው። ሳምሪ እመኝ፣ ከዚህ ሰውዬ ጋር ሰላም ማውረድ ብቻ ነው ያለን አማራጭ። የት ነው ያለው ግሪን ካርድ ነው? ካሌብ ጋር ነው ባለፈው ሰጥቶሽ አልነበረም እንዴ? ያ ሰጥቶኝ ነበር ግን እኔ ጋር ይቀመጥልሽ ብሎ ወስዶታል። በቃ ተቀበዩና እንመልስለታለን። ግን ምን ብዬ ነው የምቀበለው? በቃ ለሆነ ለክላስ ወይ ለትምህርት ቤት ፈለግኩት ብለሽ ተቀበዩ። አይ ከመለስ ነው ማወቁ አይቀርም አንተም ስላናገርከው ምንም መደባበቁ አያስፈልግም። በግልጽ ልጠይቀው። ጥሩ፣ እንደተመቸሽ። ሶሪ ሳሙ፣ በዚህ ሁሉ መሃል አንቺ መጉላላት ነው የሚያሳስብ። ምንም አይደለም ሉልዬ፣ ሁላችሁም ለእኔ ስትሉ እንደምትደግሞ አውቃለሁ። አይዙሽ ሳሙ፣ አትጨነቂ። መፍትሄ ነው የምለውን ነገር በሙሉ በሰላማዊ መንገድ እሞክራለሁ። ከዚህ ሰውዬ ጋር ሰላም ለማውረድ የምችለውን ሁሉ ነገር አድርጋል። ግን ለሁሉም የሚበጀው በሰላም ነገሮች መጨረስ ብቻ ስለሆነ መነሻ እየል እየተንሻላለሽ? ደና ነኝ ምንም አልልም። አሁንስ ትንሽ ሻለኛል፣ ከሰሞኑ ይሻለኛል። እግዚአብሔር ይመስገን። እንደው እንደማይሻለው አላልኩም ነበር። ልክ ነሽ። እንዳያዙስ አምጥቶ መለሰው እንጂ እንዳያዙስ ቀላል አልነበር። እሰይ እሰይ፣ እግዚአብሔር ይመስገን። አሜን። ተመስገን ነው ተመስገን። እንደው ለሰርጉ ደግሞ እንደው ሻል ባለሽ ሁሉ በእሱ እጅ ነው። በእሱ እጅ ነው ያለው መለመን ነው እንግዲህ ምን ይደረጋል? አዎ፣ በእሱ እጅ ነው ሁሉ ነገር ያለው። አዎ፣ በእሱ እጅ ነው። ሽምግልናው እንዴት ሆነልሽ እባክሽ? ወይ ሽምግልና፣ ሽምግልናውማ ጉል ነው እንጂ አንቺ አለ መኖርሽ ቆጨኝ እንጂ። በስመ አብ ለሰማይ ለምድር የከበዱ ሰው፣ በልጄ ኮራ። እሰይ፣ አዎ፣ ወይ ተመስገን ነው። እንኳን አንቺን ደስ አለሽ። ብቻ ይመስገን። ምነው፣ ሁሉም ስለ ግሪን ካርዱ አውርቶኝ ነበር። ምን ብሎ ለጉልማን መልስለት፣ አለ። ምንድን ነው የተፈጠረው? ሎል ዝም ብሎ ነው፣ ምንም የተፈጠረ ነገር የለም። ካደብዬ ከእኔ የምትደብቀው ነገር አለ እንደኝ ሳምሪያ ትጨነቂ፣ ሁሉም ነገር መስመር ይዟል። እንዴት እንዳመጣው እኮ ስለነገረኝ ነው። ምን ምን ብሎ ነ የነገረሽ ቤቱን አሰብረህ እንዳመጣል ነው ምንድን ነው የተፈጠረው ካንተ አፍ መስማት ፈልጌ ነው ሳምሪ ይሄ ነገር አንቺ ማወቅ የለብሽም አልነበረብሽም ነበር ካሌብዬ ለእኔ ብለህ ችግር ውስጥ እንድትገባ አልፈልግም ምንም ያህል የግሪን ካርድ ለህይወት አስፈላጊ ቢሆን ካንተ ህይወት ይሄ አይበልጥም። ሰውየው ቢከሰስ ወንጀለኛ ተብለ መታሰብ ይቀራል። ሳምሪ ይገባኛል እንደተጨነቅሽ፣ ግን ይሄ ነገር አያሳስብሽ። እኔ መፍትሄ ሳላበጅ የማረገው አንድም ነገር የለም። ካሌ ብዬ

ላንቺ ከምከፍላቸው መስዋዕትነቶች ውስጥ በጣም ኢምንት ከምላቸው ውስጥ አንዱ ነው። ስለዚህ እንደ ትልቅ ነገር አትቁጠሉ። ሰላምዬ እባክሽን፣ ምን ነው ቡናዋ አልደርሳለ እንዴ? እባክሽ አፏ እንድታደርግ ተውሎጣልፋ ምን አጣድፋታለሁ? የደረሰ ነገር ነው። ቤት አይደለም እንዴ? ምንድን ነው ነፍሷን ታውቋለች። ያው ሰላም ታቀርበዋል። እግዚአብሔር ይማርሽ። አሜን። አው እሷም አጥልየም አንተ እኮ ብዙ ውለታዎች ላይልኛል። ከመሬቷን ስትል እዚህ አድርሰኛል። አሁን ደግሞ የራስን ህይወት በእኔ ምክንያት አደጋ ውስጥ ሲጨምር ስም ብያ ላይ ይሄ ሳም፣ ይሄ እኔ ላንቺ ከምከፍላቸው መስዋዕትነቶች ውስጥ በጣም ኢምንት ከምላቸው ውስጥ አንዱ ነው። ስለዚህ እንደ ትልቅ ነገር አትቁጠሩ። አውቃለሁ አሁን ግን ግሪን ካርዱን ስጠኝ ነው ይቅርታ ብለለ ሰው ወስደን የሚመለስበት ሳምሪ ይህ ሰውዬ ምንም ነገር ከማድረግ ያመልስ ይህንን ወስደሽ በመመለስሽ የምታራሪው ምንም ልብ የለም አንቺን ለማጥፋት ዘብ የቆመ ሰው ስለዚህ ይህንን ሰጠሽም አልሰጠሽም ምንም የምትለውጭ ነገር የለም። አንተን እኮ ሊከስ ይችላል። እኔን የሚያስጨንቀኝ ያለ እሱን እርግጠኛው አያደርገው። አንቺ ብቻ ስለ ወደፊት ህይወትሽ ተጨነቂ። አያሳስብሽ ቋሚ ግሪን ካርድ እስከሚመጣ ድረስ እንዳይፈታሽ የማደርገውን አድርጌ ያሳምነዋል። ሎን ነው አይደለም፣ ተጨንቆ የሚያስጨንቅሽ። እሱንም ቢሆን ነገሩ የሚሰማሽ ከሆነ እዚህ ኬዝ ውስጥ እጁን አያስገባ። እኔ በምጨርሰው መንገድ ራሴ ይጨርሰዋል። ስለዚህ አንመልስለት ነው ምትልኝ ካለ ሳምሪ ይህ ሰው ይስቲ አስቢ። ሳትፈልጊ ያለፈቃድሽ ሰው ፊት ለጋብቻ ጠይቆሻል። እምቢ ስላልሽው በወረቀትሽ አስፈራርቶሻል፣ ደብድቦሻል፣ ሬፕ ሊያረግሽ ሞክሯል። ይህን ሁሉ ያደረገሽን ሰው አሁን ይሄንን ግሪን ካርድ ወስደሽ ስለሰጠሽው ወደ መላክነት የሚቀየር መስሎች ከሆነ ተሳስሻል። ጭራሽኑ መንበርከክሽን እየነገርሽው ነው። ነገ ደግሞ ጭራሽኑ ቤት ውስጥ ካላስገባቸዋት። ፈትቼ ዲፖርት አስደርጋታለሁ ብሎ ዲማንድ ማድረጉ አይቀርም። አለም፣ እኔ ራሴ በጀመርኩት መንገድ እንድጨርሰው ጊዜ ስቱኝ። ካሌ፣ ብዬ እኔ እኮ ያንተ ነገር ስለሚያሳስበኝ ነው። ሳምሬ፣ ለእኔ አታስብ። ለአንቺ ህይወቴንም ለመስጠት ዝግጁ ነኝ። አይነ እያየ ማንም ሰው እጁን አንቺ ላይ ያሳፍ ነበረ ጥሩ ነበር ሰላምዬ፣ ግን በልቼ ነው የመጣሁት። ትንሽ እኮ ነው ነ ለቡና ቁርስ። አይ ታውቂያለሽ አይደል፣ የዳይትም ላይ ነኝ እኮ። በተወሰነ ሰዓት ነው የሚበላው። በጣም ቆንጆ ቤት ነው ያለሽ። እባክሽ ጋሌ አማረ ወደዱት፣ በጣም ሊልዬ። ሰላም በይልኝ ብላኛለች አየልዬ። አንቺን ይቅርታ ጠይቃለች። ያው ይሄ የሰርግ ጉዳይ ስለያዛት እንዶ አማራጭ አጣችና በዛ ምክንያት ነው እንጂ እሷ ነች አድርሳኝ። ሄደችው ወይ? ገባ ብላ ብትወጣ ጥሩ ነበር። አዎ ሰላምዬ፣ ጥሩ ነበረ ግን ይሄ የሰርግ ነገር የምታውቂው አይደለም። እንደዛ ስለሆነ ነው እኛም አላገዝናትም፣ ብቻዋን ሆነች። አዎ ምንም ምልሽ ምን እዚህ ሀገር እኮ አስቸጋሪ ነው። የት ራሱ የኔ ቆንጆ፣ አቤት ሲያዩ ሹሎ ቢያድር እኮ አትጠገብ። ሰላም ጥሩ ስም ቢሆንም አትጠገብ ነበር መባል የነበረበት፣ አትጠገብ እንደ ሰርካ አዲስ እንዴት ቆንጆ እንደሆንሽ እንደው መቼም ማጥልየ እኮ ሁሌ ነው ስላንቺ የሚጠይቀኝ አረ አው ደና ነው እግዚአብሔር ይመስገን ደና ነው አንድ ቀን ያየሽ ታዲያ ሁሌ ነው የሚጠይቀኝ አብሮ እንደኖረ ሰው ይገርመኛል ሰላምዬ እንደው ብትጠያየቁ ደስ ይለኛል እናት እኮ በየ ሀገሩ በየቦታው አትወልድም ወንድምሽ አደለም እንዴ ደውልለታል። እንደውም ስልኩን ከእርሶ ውሰድና ደውል። እሺ። አዎ፣ በዚህ አጋጣሚ በደንብ ትቀራረባላቸው። ባለቤትሆ እን ውስጥ ነው ያለው? ገላውን እየታጠበ ነው ያለው። ሰላምዬ አልጨረሰም እንዴ ሮቤል እስኪገባ በይና አስተዋውቂያቸው። ጨርሳለሁ። የለባበሰ ይሆናል ጠል መድኃኒት የለውም። አጠባብኝ ደግፍሽ እንዴ? ኧረ ምንም፣ እራሴ እነሳለሁ። መድኃኒት አለችኝ መድኃኒት።